በቅዳሴ ጊዜ ወደ ፍሬ ቅዳሴ ስንሸጋገር ዲያቆኑ ጻዑ ንዑሰ ክርስቲያን የክርስቲያን ታናናሾች ውጡ የሚል አዋጅ ያሰማል። የክርስቲያን ታናናሾች እነማን ናቸው? ለምንድን ነው የሚወጡት? በዝርዝር እናየዋለን፤ አብራችሁን ቆዩ። ይህ አዋጅ ከታወጀ በኋላ ህብስቱ ወደ ስጋ ምላክ ወይኑ ደግሞ ወደ ደመ መለኮት የሚለወጥበት ጸሎትና ምስጋና ይከናወናል። ይህንን ምስጢር ደግሞ ማየት የሚችሉት የስላሴ ልጅነትን ያገኙ በቅዱስ ስጋው በክቡር ደሙ የታተሙ ክርስቲያኖች ናቸው። የክርስቲያን ታናናሾች የሚባሉት ቀሪውን የቅዳሴ ሚስጥር ለመካፈል ያልተፈቀደላቸው የእምነት ትምህርትን በመከታተል ላይ ያሉ ግን የስላሴ ልጅነት ያላገኙ ሲሆኑ ከቤተ ክርስቲያኑ ወጣ ብለው በአውደ ምረቱ ዙሪያ እንዲቆሙና ስርዓቱን እንዲከታተሉ ይደረጋል። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው የመጀመሪያው መልእክት ምዕራፍ ሶስት ቁጥር 2 ላይ ለወጣንያን ክርስቲያኖች ማለትም ክርስትናን በመማር ረገድ የቃሉን ወተት ለሚማሩ ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ በማለት ያስረዳል። ሐዋርያውና ሊቀ ካህናት ቅዱስ ጴጥሮስ በጻፈው የመጀመሪያው መልእክት ምዕራፍ ሁለት ከቁጥር አንድ እስከ ሁለት በእግዚአብሔር ቃል ገና ላልበሰሉት እንዲህ ሲል ይመሰክራል። እንግዲህ ክፋትን ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በርሱ እንድታድጉ አሁን እንደ ተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ በማለት ይመክራል። የክርስቲያን ታናናሾች የተባሉት እህትና ወንድሞች ገና ጽሩ መብል ለመብላት አልደረሱምና በጾም በጸሎትና በስግደት መከራውን ችግሩን ፈተናውን መቋቋም የሚያስችል የስላሴ ልጅነት በቅዱስ ስጋው አዳኝነትና በክቡር ደሙ ፈዋሽነት አላገኙምና ምስጢረ ቅዳሴውን በውጭ ሆነው እንዲከታተሉ ታዘዋል። የክርስቲያን ታናናሾች የተባሉት ይህንን ምስጢር መካፈል የማይችሉት ትምህርተ አበውን አጠናቀው በፍጹም ልባቸው አምነው የስላሴ ልጅነት ከተቀበሉ በኋላ በቅዱስ ስጋውና በክቡር ደሙ ከብረው ክርስትናን ሲቀላቀሉ ድረስ ነው። እነዚህ ወንድሞችና እናቶች የክርስቲያን ታናናሾች የተባሉት የእምነቱ ወጣኒ በመሆናቸው ያልጨረሱት ወይም ያላጠናቀቁት ተግባር በመኖሩ ተግባራቸውን እስኪጨርሱ በአውደ ምረቱ ሆነው ቀሪውን ስርዓት ይከታተላሉ። የክርስትና ተግባራትን አጠናቀው የስላሴ ልጅነት በጥምቀት አግኝተው በቅዱስ ሥጋው በክቡር ደሙ ከታተሙ በኋላ ግን የምስጢሩ ተካፋይ ሆነው በማስቀደስ ስጋውንና ደሙን መቀበልም ይችላሉ። ጻዑ ንዑሰ ክርስቲያን የሚለው አዋጅ አተረጓጎምና ስርዓቱ ሆኖ እያለ ይህንን ትእዛዝ ባለ መረዳትና ባለመገንዘብ አንዳንድ ምእመናን በዚህ ጊዜ ቅዳሴውን አቋርጠው የሚወጡበት አጋጣሚ አለ። ለምን ተብለው ሲጠየቁ ዲያቆን ውጡ ብሎ አዝዞናል፣ ስራ ስላለኝም እወጣለሁ፣ የተፈቀደ ነው በማለት ይከራከራሉ። ይህ ተገቢና ትክክል አይደለም፣ ሊታረምም ይገባል። የአባቶችን ትምህርትና የቤተ ክርስቲያኒቱን ስርዓት ባልተረዱና ባላወቁ ነገር ተርጉሞ በማስተማርም የቤተ ክርስቲያኒቱን ስርዓት እንዳናፋልስ መጠንቀቅም ይገባናል። ምክንያቱም በዚህ ሰማያዊ ማእዱ ዙሪያ የስላሴን ልጅነት ያገኙ ሁሉ ክርስቲያኖች ረግጠው መውጣት እንደሌለባቸው በቅዳሴው የመጀመሪያው ምዕራፍ የመጀመሪያው አዋጅ ላይ ተደንገው እናገኘዋለንና፣ በዚህ አዋጅ የምንማረው የተጀመረው ቅዳሴ በሰቂለ ልቦና በአንቃድ ሆነ ህሊና መከታተል እንደሚገባ ነው። ምክንያቱም ሰዓቱ ካምላካችን ጋር ፊት ለፊት ተገናኝተን በዙፋኑ ዙሪያ ቆመን ማዕዱን የምንካፈልበት ምስጋና የምናቀርብበትና ኃጢአታችንን እያሰብ ስለ በደላችን የድኅነተ ስጋ የድኅነተ ነፍስ ልዩ ካሳ የምናገኝበት በመሆኑ በህሊናችን ሌሎች የስጋ ሀሳቦችን ማስወገድም ይገባል።